ገቢ ሰምኛለሽ አይደል? በጣም አበዛሽ። በጣም አንቺ ብቻ አይደለሽ መናገር የምትችው በነገርሽ ላይ። ስለዚህ ይበቃሻል። ከህይወቴ ውጪ ምን ልታመጪ? ከህይወታችን ከህይወቴ ውጪ አላልሽም። ከህይወቴ አትንኪኝ። ስነ ስርዓትሽን ያዩ አሁን አብዝተሽዋል በጣም። በእነ ትክክል ሰፈር ሁሉም ትክክል እንደሆነ ነው። እንግዲህ ሮታን ባልሽን ፍቺው። ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አድማ ተመልካቾች በያላችሁበት እያለም ዳርቻ ሰላማችሁ ይብዛ። ላይክ ሸር፣ ሰብስክራይብ እያረጋችሁ ለዜዶ ቻናል አዲስ ከሆናችሁ አዳዲስ መረጃዎችን እንዲደርሳችሁ የኖቲኬሽንና ምልክት አንዴ የተጫኗት እላለው። ታዲያ አሁንም ጉዱና ዘንድሮ እንደቀጠለ ነው። ጅረትና ቂጥ ወደኋላ ነው እንደሚባለው ተረት እንግዲህ ሄርሜላ እንደምታዩት በፎቶ አብርሽን አዝኖ በጣም እያባበለችው ቢያሳይም ታዲያ የማዳም ቅመሞች ዛሬም ያዙ ይልቀቁኝ እያሉ ሌሊቱን ማደራቸው ተሰማ። ታዲያ ምናሉ? እነ ትክክል ምን ቢሉ ጥሩ ነው? አብርሃምን ፍቺው አብረሹ እንዳትሆኝ እሱን ፍቺው እና በጣም የሚወድሽ ከነልጆችሽ የሚቀበልሽ ልጅ ስላለ አብርሃምንም ፍቺ እንቀበልሻለን ከነ ልጅሽ ነይ እየተባለች ወደ አሜሪካን እስቴቱ እየተደወለላት እንደሆነ ከመረጃ ምንጮቼ የሰማሁት ነው። ታዲያ አሜሪካ ማለት ለእኔ የሚመስለኝ አዲስ አበባ የአሜሪካ ግቢ ነው። ብዙዎቹ ስራፈት ስራተው በየቲክቶክና በየሶሻል ሚዲያው ተወዝፈው ነው የሚያድሩት። ስለዚህ አሜሪካ ከሚኖር ሰው አረብ ሀገር የምትኖር የአረብ ሀገር ጀግና ሴት ትሻላለች። ሰዎች ብዬ እመርጣለሁ። ሩታን እንኳን እንደዚህ ብላችኋት እንኳን ነካክታችኋት፣ እሷ እንዲሁም እንደውናት አብርሃም ታደሰ እንኳን አንድ ልጁን አይደለም ሌላም የሚያስተዳድር ጀግና ነው። ሰርቶ አዳሪ ነው። ታዲያ ሄርሜላ በዛሬ መልእክቷን እያስተላለፈ ትገኛለች። ምን አለች? በእጅ የያዙት ወርቅ ከመዳብ ይቆጠራል አሉ ብላለች። አንቺማ ምን አለብሽ? የሰው ባል ወሰርሽ፣ ተመቸሽ ሁሉም ነገር። እንግዲህ ሩታዬ፣ እንግዲህ ጽናቱን ይስጣት ነው የምለው። በትናንትና ቪዲዮ ላይ በጣም ብዙ ሰው ማነጋገሪያ የሆነው ሩታን አብርሃም ገፈተራት የሚል ነው። መቼም እንኳን መገፍተር አይደለም ሚስቱን የመቅጣት መብት አለው አብርሃም። እኛ በሰው ትዳር ላይ ገብተን የምናቦካ ሰዎች የራሷ አሮባት የሰው ታማስላለች ማስላለች እንደሚባለው ተረት ሁሉ። ስለዚህ አብርሃም ታደሰ ቪዲዮውን አሁን እንዳስገባሁላችሁ ምንም የገፋት ነገር የለም። ተይ እንጂ ሩታ እያለ ነው እጁን የያዛት ማለት ነው። ታዲያ ሲደባደቡ ዝም ብሎ ይያቸው ነው ወይ የምትሉት እላቸዋለውኝ። ስለዚህ ምንም የመታት ነገር የለም። መታት ብላችሁ ነገሮቹ ሁሉ አታቀሳስሩ እላችኋለሁ ታዲያ ሁሉም ሰው አሁን ላይ ተነስቶ እነ ትክክል ብቻ ወደ ራሳቸው አልንመለስ አሉ እንጂ ሌሎቹ እንኳን የግሬስ ፋሚሊ አብሶ የአብርሃም አድናቂዎች አናብስቶቹ እነሱ አዎ ይሄ ነገር ትክክል አይደለም ወደ ራሳቸው ሩታም አብርሃምም ቢመለሱ መልካም ነው ለህዝቡ ምንም ትምህርት የሚሰጥ ቪዲዮ አይደለም። አንድ ባለትዳር እንደተናናቀ የሚያሳይ ቪዲዮ፣ ጠዋት ማታ እየሰሩ ነገ በህይወታቸው ከባድ ችግር ነው የሚያማጣባቸው ሲሉ ተመልካቾች በአንዳንድ ፔጆች ላይ መግለጻቸው ቢሰማም፣ ግን እነሱ ግን አሻፈረን የምን ማቆም የፈለገው ነገር ይመጣል እንጂ እጥግ ድረስ እንሄዳለን እያሉ። ሄርሜላም ታዲያ ነገሮቹ ሁሉ ተሳክተውላት ጾለቴ ሰመረ እያለች አብርሃምን እያቃቀፈች እየሳመች ና እንሂድ እንጂ ና እንውጣላት እንጂ ከግቢዋ፣ ና እንውጣላት እንጂ ከህይወቷ እያለች አብርሃምን ይሄ ልብስስ የሆነውን ምንም የማይናገረውን ማይክል ጃክሰን የብዙዎቹን ህይወትን በቡታጅራ ከተማ ውስጥ የቀየረው ጀግና ምንም ያልተቀኘለት ምንም ያልተዜመለት አብርሃም ታደሰ ዛሬም አንገቱን አቀርቅሮ እሽ መርሃባ ብሎ በሩን የአማቶቹን በር ከፍቶ መውጣቱ በቪዲዮ አይተናል። እንግዲህ ማይክል ጃክሰን እውነት ምንም ያልተዜመለት እሱን የመስደብ አንደበታችን መቼም እኔ እውነት እኔ በራሴን ወክዬ ስናገር እኔ አብርሃምን የሚሰድብ አንደበት የለኝም። ለምን ብትሉ ሁለቱም ስራ እስከሆኑ ድረስ እሱ ደግሞ ጠዋት ማታ የሚያደርገው የእናት አባት የሌላቸውን የወደቁትን ሚስቶች የከዳቸውን እያመጣ በሶሻል ሚዲያ ዩቱብ እየከፈተ እንዲቀየሩ የሚያደርግ ጀግና እና ሀያ አራት ሰዓት ቲክቶክ ላይ ተሰቅሎ የሚውል የሚያድር ተኩላ ምንም አብርሃምን የመተቸት ሞራል እንኳን የላችሁም ስል ከዚሁ አሳስባለሁ። ታዲያ አናብስቶቹ አይበገሬዎቹ ግሬስ ፋሚሊዎች በጣም ምርጥ ምርጥ የሚባሉ ልጆች ግን ዛሬም፣ አዎ ይሄ ነገር ትክክል አይደለም፣ ትዳራችሁ እንዴት፣ እንዲሁም የቤተሰብ ጥያቄ፣ የሩታ ቤተሰቦች ግን ልጃቸው አራስ ሆና እንደዚህ ተገላልጣ እንደዚህ ስትሆን ምን እየሆኑ ነው? እንደው እናቷስ አይመክሯትም ወይ? ወይስ እናቷስ አይደሉም? እናቷ አይደሉም፣ አሳዳጊዋ ናቸው ያሉ ብዙዎቹ ኮሜንት ቢጽፉም፣ ግን እኔ እንደምላችሁ መልእክቴ የሩታ እናትም አባትም ናቸው፣ ግን ልጅቷን ትስራ ብለው ለቀዋታል። ግን ሩታ ዛሬ ሳይሆን የሚቆጫት ነገ ከነገ ወዳ ነው። ምክንያቱም ብር ይሰራል ይገኛል። የማይገኘው ጤና ብቻ ነው። እኔ አንድ አራስ ቤት ውስጥ ቁጭ ማለት አለባት ሲባል እሰማለሁኝ። ስለዚህ ፈጣሪ ትግስቱን ይስጣት። ሩታ እንግዲህ ሰላሟን ይጠብቃት። እኔ አሳልፋ ባሏን ባትሰጥ መልካም ነው ብዬ ነው የማስበው። ሄርሜላ እንኳን እንደዚህ ብላት አይደለም እንዲሁም እንደው ነበረች። ሄርሜላ እንግዲህ ቲክቶክ ቲክቶኩንና እንግዲህ ኢንስታግራም ፔጁን ተቆጣጥረዋለች። ያበጠው ይፈንዳ ብላለች። እንግዲህ መልእክቷን እያስተላለፈች ነው። ላይክሸር ሸር ለነወሬ ሙልጮች በሙሉ ይድረስልኝ። ክብር ላብርሃም